ሀይሚዬ ጋ የዋረሰው ሰው በቃ ፍራንክ ሳይሟር አይሆንም ማለት ነው። ሙሽዬም ፍራንክ ልታስለምጃት ነው አይደል? ሀይሚዬ እንዴት ናችሁ? ቤተሰብ ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ሀይሚዬ ዛሬ በሀይሚ ቤት ነው የመጡት። እባካችሁ ሀይሚዬን ሰብስክራይብ እያረጋችሁ ሀይሚ ቱብን ሰብስክራይብ አድርጉ። አዳዲስን ቤተሰብ እንዲሁም ጨረቃ ፋሚሊም ፌርፌር አድርጉ ማለት ነው። ቻናሏ እየተንቀሳቀሰ አይደለም እና ባካችሁ እባካችሁ ሼር አርጉላት ማለት ነው። እና ዛሬ እንግዲህ ብሩኬ ላይ ነው ነገር ሁሉ በነገራችን ላይ ቡራ ምንጊዜ ቢሆን ጀግና ነው፣ ምንጊዜ ቢሆን አሸናፊ ነው፣ ምንጊዜ ቢሆን ፈተናውን በድል የሚወጣ ጀግና ወንድ ነው። እውነት ለመናገርና ከዚህ በፊትም በተደጋጋሚ በእንደዚህ አይነት ፕራንኮች ተፈትኗል፣ ግን ደግሞ ፈተናውን በጥንቃቄ እና በጀግንነት በድል ነው የሚወጣው። በጣም ጎበዝ ነው እንዲህ አይነት ነገር ላይ ቤተሰብ ክብር ላይ በጣም በጣም በጣም ጎበዝ ልጅ ነው ብሩ። የምር በጣም የምትደነቅ እንጃ ብቻ ቃል ያጥረኛል። ና ጀግናችን በርታ፣ የኛ ውዳማች። እንግዲህ ሙሽዬና ሀይም እየተነጋገረው ዛሬ ከቤት ተዋረር ያለው ከሙሽዬ ጋር እዚሁ ልኖር ነው፣ አዲስ አበባም አልሄድም፣ ከጋሽዬ ጋርም ተጣልተናል ብላ ነው እንግዲህ ፕራንክ ያደረገችው። ብሩኬ ደግሞ አይ አይሆንም እንደዚያ አይነት ነገር የለም በመጀመሪያ ከቤተሰቦችሽ ተስማሚ፣ መጀመሪያ ከጋሽዬ ጋር መሄድ አለብን መስማማት አለብሽ ብሎ እንግዲህ ያው መልስ ሰጥቷል። እንግዲህ በደንብ በሰፊው ለማብራራት በሰፊው ማለት ረጅም ቪዲዮ መልቀቅ አልችልም፣ ኔትወርክ በጣም አያወርድልኝም እና ግን በቃ እነሱ ሲመጡ ያለነሱ አለማውራት አልችልም፣ የኔ ቆንጆዎች፣ የኔ ምርጫ ምርጦች፣ የኔ የሚዲያ ድምቀቶች። ከሚዲያው ላይ እነሱ ሲጠፉ በጣም ነው ቅር የሚለኝ፣ በጣም ነው የሚደብረኝ እና እችን ሁለት ቃል ልጣል ብዬ ነው ደስታዬን ብቻ። በቃ እነሱ ከመጡ በቃ ደስ ይለኛል። በቃ እችን ደስታ ብቻ ለመግለጽ ነው እንጂ ብዙ ነገር መናገር አልችልም። የኔ ጨረቃዎች ብቻ ግን እናንተ ሚዲያው ላይ ስትመጡ ብቻ ይደምቃል። በቃ ቡራዬ። ትክክል። እንደዛ ነው የሚባለው። ከቤተሰቦችሽ የሆነ ችግር ሲፈጠር ችግሩን ለመፍታት መሞከር ነው ጨዋነት ማለት፣ ጀግንነት ማለት እንደዛ ነው።